ለማንኛውም ቤት ብቻዬን ነኝ። ለምን አመጭ እኔ ከአረብ ሀገር ላይ ወደዚህ ሲመጣ እኔ አይዞሽ አይዞሽ እኔ ላይ ደስተኛ ኑሮ፣ አሪፍ ኑሮ ነው ነበረ ማስበው፣ ግን ደስቆጣው ነው እዛው ሀገር ምንድን ነው የሚለው እንደተማጩ። እኔ ይህንን ነገርን ማመን ያቃተኛ፣ በጣም ከበደኝ። ማልቀስ አልፈልግም ነበረ ነገር ግን በቃ ብዙ ቀኖች እኔ ብቻዬን አልቅሻለሁ፣ ብቻዬን አንብቻለሁኝ፣ ብቻዬን ብዙ ስቃዮችን አሳልፍ ያለው አላልቅስም ብዬ ነበር። ነገር ግን እያንዳንዱ ነገር የሚያስለቅስ እንጂ የሚያስቅ ወይም የሚያዝናና ነገር አይደለም፣ እኔ ህይወት ውስጥ እየተፈጠረ ያለው። ጀግና ሁነሽ ማሳየት ነው። መተውንም ታቂበታለሽ፣ መቀየሩንም ታቂበታለሽ ውዴ

ሰራተኛም አይደለም እናትም ማለች ማንም አይደለም። ኦኬ፣ የኔ እናት ባዳ

ተወታ አድርጊው ማሪ፣ ተወታ አድርጊ። ሚስቱን ይረስ ይንከባከብ። አሁን በሚያስፈልግበት ሰዓት አሁን ባሏ በለመማጨብ በጣም ያስፈልጋታል ውዴ። ሪላክስ ስጩ በመሐለ ሪላክስ የሚባል ነገር አለ። ጉድኮ ነው ጉድ። ጎድ ጎርሳይ ሰማ መስከረማይ ጣባለች አያቴ ይህ ማማጨቤ ባል ደግሞ ገና ሳምንት ሳይሆነው የምን ሴት ቤት ማንጣት ነው? የምን ነይ ቶሎ ሚስት ይወልዳለች ምናምን ነው? ደግሞ የሚዲያ ሰው ደግሞ ሚስት ይወልዳለች ምናምን ያስፈልጋል። እኛ ሁሉ ነገራችን ሚዲያ ላይ ነው። እንኳንም እንኳን ኢትዮጵያ ውስጡን አይደለም ማማጨቤን የማያቅሰዋለሁ ብያለሁ አስብም እና በሳምንት ምን ነው ፈላብህ? እሳ በሰላም ነው። ሆ ሆ ሆ ሆ ሆ ሆ። ምን ነው ወንድ ሁላ ምን ነው ፍልት አለባችሁ? እሳ ምን ነው ምን ነው እና ታዲያ እሷ አለች አይደል? እንዴ ባንተ ላይ ስንት ነገር ሆና ወጣ ወርዳ። አረ እኛ እናቶች ስንት ነገር ነው የሚደርስበት፣ ስንት ግፍ ነው የሚደርስበት። ዘጠኝ ወር መሸከማችን ሳያንስ ያንድ ቀን ይሁን ያንድ ቀን ምጧ ራሱ በጣም ከባድ ናት ለኛ ማለት ነው። ስለዚህ እሷ ወለደች፣ አንተ ደግሞ ሌላ ሸሸ። ግድ ያመርህ አረ ኔስ እንደው ምን ሊሆን። አረ ይሄ ሚዲያ እያለ እኮ ሰዎች ይወክፉ ክፉዋ ለመናገር እኮ አይቻልም። ይሄ ሚዲያ እያለ ማለት ነው። እኛ በቃ ህይወታችን፣ ሰርጋችን፣ ሀዘናችን፣ ሳቃችን፣ መውለዳችን ደስታችን ሀዘናችን ሁሉ ነገር ሚዲያ ላይ ሆነ። ስለዚህ እሱ ደግሞ ብድግ ብሎ ዛሬ ገና ይቺ ሰው አርባ ቀን ሳይሞላት የምን መጋተት የምን ውጪ ና ግቢ ነው? እንዴት ያለ ነገር ነው እንዲ እንዲህ ዋረ ወንዱ እንደ አሁንስ እንደ ወንዶች እኮ ማለት ነው አንድ አይነት መሆናቸውን ገና ዛሬ ያወቅኩት። አንድ አይነት እንዲ ወንዱ ወንድ የተባለ በሙሉ ማለት ነው። እኔ አንድ ጊዜ ሳውዲ አረቢያ እያለሁ ምን እንዳልኩ ታውቃላችሁ? አረ ሴቶች፣ አረ ሴቶች አሉ እባካችሁ ወንድ አታግቡ ያልኩበት ሰአት አለኝ።

ውስጥ የማማጨብ አይዞሽ፣ እኔ እናት፣ ጀግና ሴት ነሽ። አይዙሽ፣ ትቻለሽ ይሄ የሚያልፋል፣ ይሄ የሚያልፋል። እንኳ ልጆች ሁለት ሆኖ ልሽ እኔ እናት፣ እንዴ ወንድ ቢሄድ ወንድ ይመጣል። ሶስተኛ ታመጫዋለሽ ውዴ፣ ሶስተኛ ታመጫዋለሽ። ይብላኝለት እንጂ ለሱ ለረካ ሰው። እኔ እናት፣ እኔ የሚገርመኝ ማለት ነው ወንዶች የሚንከባከባቸውን ሴት የማይፈልጉት ግን ለምንድን ነው? አንዳንድ ጊዜ እንክብካቤ በጣም ሲበዛባቸው ወይም እናት ወይም እህት መስለን የምንታያቸው ታያቸው ሴቶች መስለው የሚታዩ መስለው የሚታዩቸው ወንዶች ግን ለምንድን ነው? በሰላም ነው። እንዴት ያለ ነገር ገባል። እንደው እንዴት ያለ ነገር እንደው እኛ ስንመቻቸው ማለት ሲመቿቸው አልኩኝ። እኔንም ጨመርኩ እንዴ። እኔን እንኳ አይወክልም። ምንም እንኳ ቢያስረግዝም ያው እኔን አይወክልም። ይወክለም ማለት እስከምትወልድ ድረስ እርግጠኛ ውስጥ የሚወጣ ድረስ ራሴን ላግል ብዬ ነው። ከነገሩ ማለት ነው ሰምታችኋል እና ሲቀጥል ሲቀጣጥል ማለት ነው ማስረገዙ እንዳለ ተቀማን ነው ማስረገዝ አልኩ ደግሞ ወደ ራሴ የገባ ያችሁ አይ እኔስ እንደው ስለዚህ የወለዱትን ሳያሳድጉ ሌላ ቦታ እንደዚያ አንጋጦ ማየት ሌላ ማስረገዝ ምን የሚሉት ነገር ነው? አረ፣ እንደ ወዴት የምድረስላችሁ ወንዶች፣ አረ ተዉ፣ አረ ተዉ። እናንተን ዝላሎች ተዉ፣ እንዲያው ይሻላችኋል። ዝ እንደው እንዲ ተዉ። እኔ እኮ ስንት ነገር ልደፋልሽ፣ ልዘቅዘቀልሽ፣ ሞትኩልሽ፣ ኩል ሸር ኩልሽ አልበለኛ ልጠጣኛ ል ብሎ ግብቶ መጨረሻ ላይ እንዲው ጢባጥቢ የሚጫወተው ኮነው ቀራል ምንም የሚለኝን እንዴ ይገርመኛል እ ኮ ምድሬን እኮ ነው ሌላ ሴት አዲስ ሴት የሚያምራቸው ግን ለምንድን ነው ሴቱ ሁላ መሽም ነው አንድ ነው ግን መጀመሪያ ሲያገባት ውበቷን ሁሉ ነገሯን ወዶ አምኖ ከተቀበለ በኋላ እንዴ ሸንኮራ ብሎ ከመጠጠ በኋላ መጥቶ መጥቶ ከተፋ በኋላ ሌላ ነገር ደግሞ ያምረዋል ያችንም መጦ ለ ለመጥፋት ማለት ነው ነው እኮ አይ ወንዶች ብዬ ልጨርሰው ብዬ ነው ለማንኛውም እንግዲህ ሀይዞሽ የኔ እናት ጀግና ሁኝ። ገና ከወለድሽ እኮ ሳምንት አልሆነሽም፣ የምን ማልቀስ ነው? ጥርግ ይበል የኔ እናት፣ ጥርግ እንጦረንጦስ ይግባ የኔ እናት፣ አያቱና ምንጅላቱ በገባችበት ጥርግ ይበል የኔ እናት። ጉድጓድ ምሬን ነው የምን ማለቃቀስ ነው? የምን መነፋረቅ ነው? መማጭ ቢሳቅሽ ጀግና ነሽ፣ ግን እንደ ወንዱ ሲሄዱ ታለቃቅሻለሽ። እውነት ስራ ማን ማያክልሽ ጀግና ነሽ፣ ጎበዝ ነሽ፣ ላክን ግን ባሎች ሲሄዱ ርር ብለሽ ምታቀሽው ነገር ነው ቡሽቅ የሚያደርገኝ ነገር። ጥርግ ይበላ ታዲያ ማሪ፣ ጥርግ ይበል። ፈቃሪ ሀብትሽ ልጅሽ ነው በቃ። ስለዚህ ለልጅሽ ወንድም ወንድ ወልደሻል። ለምን ጥርግ ብሎን ጦረንጦ ሳይገባም አይገባ። ምን የእኔ ናት ምን የምን ማለቃቀስ ነው? የምን የምን እንዲህ ገዴል መግባት ይችላል የእኔ ናት ጀግና ሆኜ ገና የገና ከወለድሽ ገና ሳምንት አልሞላሽም። ራስሽን ተንከባከቢ፣ ራስሽን ሁኚ። አራሱንን ስንጎዳ ነው መቼም ሰውነታችን የማይጠጋ ነው ማለት ነው። ወላሂ ላዚም። ስለዚህ ራስሽን ተንከባከቢ የኔ ናት፣ ራስሽን ሁኚ። ገና ከወለድሽ ገና ስንት ቀንሽ ነው? የኔ ውድ ኔ ድንቡሽ ቡሽ እንዲ ወንድ ብሄር ሶስተኛ ወንዴ እንዲታሰልፊ ዋለሽ ውዴ። ይብላኝለት እንጂ ለሱ ይብላኝለት ለሱ። ይሄ ጅላ አንፎ ታዩ ወይ አሳሳደብኩት መሰለኝ ወንዶች።